አንተ የሆነ ነገር ብትሆን እንደምን ሆነ ምናልባት ሁለት ሳምንት ምን አትቀመጥ ትችላለህ ብላ ለአንተ እንደዚህ ያለች ሴትዮ ነገኔ፣ አሁን ወይ መሬቴንማ ቤቴንማ ለምን ትበላዋለች? የለፈውበት ነው አስር ዓመት ሙሉ የለፈውበት ነው። ለምን ለምን ሲባል ትበላዋለች? ገና ለገና የባል ሚስት ለምን ትበላች? ብ ብድግ ስመጣ የሆነ ነገር ብታረገኝ ስን ቤቱ ጥንቅር ብሎ ይቅር

እኔ ገና ለገና ቤቱ ለምን ይወሰዳል ብዬ ከልክ ከልክ እያልኩ ስመጣ የሆነ ነገር ልደፋኛል አለ ንግስቷ። እንግዲህ ትላንትና ለተለቀቀው ቪዲዮ ከአንቺ መልስ እንጠብቃለን። ቤቱን ለአያንቱ ልስጣት ወይስ ትመጫለሽ? እየጠበኩሽ ነው። መልስ እንጠብቃለን ብለው በለቀቁት ቪዲዮ ላይ ምን ምላሽ ሰጥታለች? አሰላሙ አሌይኩም ወረሐመቱላሂ በረካቱ ውድና የተከበራችሁ የሀያት ፋሚሊ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛለኝ። እንዲሁም ክርስቲያን ቤተሰቦቼ ሰላም ሰላም ሰላም ብያለሁ። ሁላችሁንም ሰላማችሁ ይብዛበ ያላችሁበት ፈጣሪ ከክፉ ነገር ይጠብቃችሁ። እንግዲህ ዛሬም እንግዶቻችን እንደተለመደው የምታውቋቸው ናቸው። ትላንትና ሱመያን ካልመጣሽ ካልመጣሽ ስንት ዓመት አብረው የለፉበት የተሰራውን ሱመያ ያፈራችውን ንብረት ትላንትና አለመጣችሁ አያንቱ በስሟ ነው ላደርግላት ነው፣ ካልመጣሽ እና መልስሽን አሳውቂን ብለው ቪዲዮ ሰርተው ነበር። አይታቸዋል አልሁላችሁም። እና እንግዲህ በነገራችን ላይ የአዩ ስንል ሙሉ ስሟን አላቅም ነበር፣ እውነት ለመናገር። እንግዲህ ዛሬ ሙሉ ስማን ስማ ማለት ነው፣ አያንቱ ነው። እንግዲህ አያንቱ ጉድ እንዳፈላች ቀጥላለች ጥርሱም የተወለቀው ሰውዬ እየዛተ ነው። ፍርድ ቤት ሄጃ አለው። ሰይድም ሽማግሌ ልኳል። እንግዲህ መጨረሻውን አላቅም። የኔን ጥርስ እንዳወለቀች እኔም የሷ ነው ልቄ ነው እኔ ላይ የምተክለው እያለ ነበረ። አልሙሄም እንደዚች አይነቷ ሴት ጋር ሱመያን፣ ካልመጣሽ ካልመጣሽ ንብረትሽን ላዩ ላወርሰው ነው ነው እንግዲህ በቃ መውረስ እችላለሁ። አውር አውርሰኝ ስጠኝ፣ በስሜ አድርግልኝ ስትል ነው የነበረው። ይሄ በቁም መውረስ ነው። እኛ ውርስ የምናውቀው አንድ የቤተሰብ አካል የሆነ በቃ ወይ ጣረሞት ላይ ሆኖ ምናምን ሲያናዘዙት ንብረቱ ሲያወርስ የምናውቀው በዛ ነው እንጂ ሰው በቁሙ ሲወረስ እንደዚህ አላውቅምና፣ ማለቴ ገና ትላንትና ተጋብተው ዛሬው ውርስ የምትጠይቅ ሴት ማለት ነው። አልሞሄም ውድ ቤተሰቦቼ፣ እኔ ግን የመሰለኝ ነገር ሱመያን በሰበቡ ንብረቴ ብላ ብር ብላ ሄዳ ብር ብላ ትመጣለች ብለው ስላሰቡ ለመያዝ ነው ብያሰብኩኝ ማለት ነው ከሁኔታቸው። እውነት ለመናገር አንዳንዴ፣ አሁንማ ሰይድና አዩ ተመካክረው እየሰሩ ነው እንድል እያደረገኝ ነው፣ አሁን አሁን ላይ የሚለቁት ቪዲዮ ማለት ነው፣ ጋይስ ትናንትና እንግዲህ የሱመያ መልስ እንጠብቃለን ብለው ቪዲዮ ለቀው ነበረ። እንግዲህ ዛሬ ዛሬ ደግሞ ምን አይነት ቪዲዮ እንደለቀቁ አይታቸዋል። ዲኤምስ ሪል ስቴት ሄደው ቤት እየገዙ ምናምን ማለት ነው። እስኪ ቪዲዮ እኔና ተመልሰን እንገናኛለን። አብራችሁኝ ነው። ሱመያ እዛ ማያክል ቤት እየኖረች እኔ እንደዚህ ነው የምኖረው። አዩ ሱመያ እኮ በራሷ ገንዘብ እኔ ስለ ሱመያ ምናምን አይደለም አሁን እያወራለሁ። እኔም ፈልገው እንደዚህ አይነት አንድ መኝታ ምናምን አይደለም ባለ ሶስት መኝታ በላል ሁሉንም ብር ከፍለ ለዛውም ደግሞ እንደዚህ ገና አምስት ዓመት ጠብቀ እንድከፍል አይደለም፣ ሁሉንም ከፍለ ተፈራርመ። ወላሂ አልሰማህም፣ ወላሂ አልገዛም በለው። ባለ አንዱን አልፈልግም፣ አበደን አልፈልግም። እዚህ ቁጭ ብዬ ነው ማድራት። ገዝታል ትሄዳ። አቶ ሰይድ ሰፕራይዝ አድርጎሻል። አውቆ ነው ምን እንደምትሄ የገመተሽ ነበር፣ እንጂ ባለሶስት መኝታውን ገዝቶ ጨርሶ ሄዷል ማለት ነው። ስለዚህ ሪኩ እንዲ ሁሉ ኮ ኔ ለምን እንደምታናገረኝ? ለምን ክፉ የምታደርገኝ? እኔ አሁን ባለሶስት ከገዛልኝ፣ ከፈለግክ ለምን ባህር አቋርጠ፣ ለምን አትፈልጋት? ሂድና ፈልግ። እና ውድ ቤተሰቦቼ እንደሰማችሁት ነው። ቆረጥ ቆረጥ አርጌ ና የመጣሁላችሁ። አልሙሄም ዴሚስ ሪል ስቴት ሄደው ትላንትና ያው የሱመያን ቤት በስሟ ለማድረግ ምናምን ሲሉ ነበር። ለዛ ነው ሱመያ በንዴት ይህን ያክል ዓመት የለፋሁበትን እንዴት በምን ነገር ነው ትላንት የመጣች ሴት የምትወስደው? ብላ ብር ብላ እንድትመጣ እና እሷን ለመያዝ ነው ያልኩት። እሷን ለመያዝ ይመስላል ያልኩት። ለዚህ ነው ትላንትና ያን ቪዲዮ ለቀው ዛሬ ይለቀዋል ማለት ነው። ዛሬ እንደ ኤሚስ ሪል ስቴት ሄዶ ገዝቶ ጨርሶ ምናምን፣ ዛሬ ሄደው እሷን ሰፕራይዝ አድርገዋታል። እንግዲህ እንዳይ እንዳዳመጣችሁት እንዳያውችሁት ቪዲዮን ማለት ነው። እና የሆነ ተመካክረው እየሰሩ ይመስላል ሁለቱ። እውነት ለመናገር ተመካክረው እየሰሩ ነው እንድል እያደረገ ነው አሁን ላይ የሚለቁት ቪዲዮ። እኔ ማለት እንፈልገው ነገር ሱመያ ራስሽን ጠብቂ። ደግሞ ከሷ ስር ስር እየሄዱ በቃ እኔ እንጃ። ብቻ ሱመያ እንዳትበሳጪ፣ ራስሽን ጠብቂ። ጠንካራ ነሽ። ከዚህ በላይም ጠንካራ ሆነሽ ማየት እንፈልጋለን። እኔ ሴት ነኝ። ሴትን ሚስቱን የሚያስደስት ሰው ያስደስተኛል እንጂ አያናድደኝም። ግን አዩ አበዛችሁ። አዩ ለምሳሌ አዩ አልኩኝ። አያንቱ ሰይድ፣ አንተ ከሁለት ሳምንት በኋላ ምን እንደምትሆን በምን አውቃህ? ነው የሆነ ንብረት ሳሊዝ የሆነ ነገር በስሜ ሳታረግልኝ እያለችው እንዴት ሊታገስ ቻለ? በቃ የሚለው ከሚለው ነገር ጋር ተመካክረው እየሰሩ ነው እንድል አድርጎኛል ማለት ነው ጋይስ። እንደዚህ እያለችው እንዴት ይታገሳል? ሀሳቡን ተመካክረው ካላመጡት ማለት ነው፣ ወይስ የሆነ ነገር የሆነ አፈዝ ድንግዝ ሆኗል ሰውየው ማለት ነው ጋይስ። በጣም እኮ ነው የሚገርመው። ዛሬ ራሱ ሪል ስቴቱን ገዛውልሽ ሲላት፣ በቃ ካሁን በኋላ ባለ ሶስት መኝታ ከገዛህልኝ ምን እፈልጋለሁ? ሂድና ፈልጋት እሄድክበት፣ ሄደህ ፈልጋት ሱመያን። እኔ የምፈልገው ይህንን ነው። በቃ ባለ ሶስት መኝታ ከገዛህልኝ ምን እፈልጋለሁ? በቃ ሄድና ፈልጋት። በቃ እፈለገ ቦታ ሄደ ፈልጋት። ቡርኪና ፋሶ ነው፣ ቡርኪና ፋሶ ነው፣ ሄደህ ፈልጋት። እና እኔ በምን በምን በምን መንገድ አይቶት ነው እንደዚህ አይነት ነገርስ፣ ላይ ሱመያን ነው የሚለው። እንደዚህ አይነት ሴት በጥፊ በዙሪያዋ ያሉ ያልተመቱ የሉም እንግዲህ አይታችሁ ይሆናል ሁላችሁም ብዬ አስባለሁ አንደኛው በጥፊ ሲመታው ውሃ ሲደፋበት አንደኛውም እስከ ንጭራሹም ጥርሱ ሲወለቅ ሴቶቹ በቃ በጥፊ ሁሉም እየተመቱ እንደዚች አይነት ሴት ጋር ሱመያ ነይ የሚለው በቃ አውቆ ወይ እንደተባለው ልጆች ለመንጠቅ የሆነ ምክንያት እየፈለገ ነው ወይስ እንዴት መጀመሪያ የችኛዋን ስርዓት ሳያሲዝ እየተቅለሰለሰ እሱ ራሱ ያሸነፈችው እስኪመስል ድረስ፣ ወይ እሱ ጤነኛ ነው ወይ ወይ የሆነ ነገር ነግቶታል ወይ እስከሚል ድረስ ነው ሰው ግራ የሚያጋቡት ማለት ነው። እና እንግዲህ ዛሬ ሄደው ቤሚሲ ላይ ቤት ተገዝቶላታል፣ መብሩክ ብለናል። ሀቂቃ ግን የችኛዋን ልፋተኛዋን፣ የስደቷን በዚህ ልክ እየተንገላታች በዚህ ልክ ደግሞ ከሷ ስር ስር እየሄዱ እሷን ለማናደድ ባይሞክሩ ብዬ አስባለሁ። በቃ እኔ እንጃ ብቻ እኔ እንጃ። ወላ ተመካክረው ነው ወይ? እንድን የሚያደርገኝ ነገር ይሄን አይነት ንግግር እየተናገረች እንዴት አስቻለው? እንዴት ዝም አለ? እንዴት ዝም ብሎ በቃ ቀለል አድርጎ ዝም ብሎ ነገር አድርጎ እንዴት ሊያልፈው ቻለ የሚለው ጥያቄ ስለፈጠረብኝ ነው። ጋይስ ዛሬ አብሯቸው ያለው አብሯቸው ያሉት ሸህ ነው። ሸህ ናቸው ብለዋል። እስኪ ምን እንዳሏት አዳምጡ።

እኛም በዚህ ልክ ነው የተገረም ነው፣ በዚህ ልክ ነው ግራ የተጋባ ነው። እንደ ተመልካች እንደ ኦዲየንስ ማለት ነው። ምንድን ነው ሚስጥራቸው? ምንድን ነው ውስጥ ላይ ያለው ነገር እንድንል ያደረገን ከእሷ ተግባርና ከእሱ ችልተኝነት፣ ከእሱ ነገርን ዝም ብሎ በቃ እንደ ዝም ብሎ ነገር ብሎ ነው የሚያልፈው እንግዲህ እና ምን እየሰሩ ነው? ምን አይነት ምን እያደረጉ ነው እንድላ አድርገውኛል፣ ሀቂቃ እና በቃ እህታችን ንግስታችን ጀግናዋ የስደቷ ጠንክሪ፣ ምንም ነገር እንዳይሰማሽ እነሱን ስታይ ሴት ለጣጠፉ ምን ሲሉ፣ ምንም ነገር እንዳይሰማሽ። ያው ብዙ ጊዜ እኔ እንደው ታርቀው ባያቸው የበፊት ደስታቸው ተመልሰው ታርቀው ባይ ብዬ በጣም ደስ ይለኝ በጣም እመኝ ነበር። ግን በቃ ሁኔታው እየባሰበት ነው። አሁን ላይማ በቃ እንኳን ቤት ምንም ነገር ይደረግልሻል ምናምን እያለ። ያደርግላት እሺ። ግን በቃ የሆነ ስርዓት እንዲኖራት ማድረግ አይ ካለ በቃ እሱ ጋር ተመካክረው አይዲያውን ተጋርተው ነው ወደኛ የሚመጡት ማለት ነው። አውቀው ነው እንደዚህ የሚያደርጉት እንድል አድርጎኛል ሁኔታቸው። አልሞሄም ብቻ መጨረሻውን አፍቆናል። ጋይስ ምን አይነት መጨረሻ እንዳለ ከሱመያ ሰረሰር እየሄዱ በቃ እነሱም ቀጥለዋል። እህታችን ሱመያ እንግዲህ አላህ ይጠብቅሽ ባለሽበት ልጆች ጋር ደስተኛ ሁኚ። ደስተ ራስሽን ደስተኛ ለማድረግ ሞክሪ። ማለት በቃ ምንም መበሳጨት ምናምን ነገር ራስሽን በብስጭት ምናምን እንዳትጎጂ። ያው እንደት ነው መመክርሽ ሁኔታቸው ስለሚያበሽቅ። አልሙሂም ሁሉም ነገር ለበጎ ነው። እኔ ግን የሰይድን መጨረሻ ማየት ናፈቀኝ። የሰይድና የዝችን ያያንቱን መጨረሻ ማየት ናፈቀኝ። ቤት ከገዛህልኝ እኔ ምን እፈልጋለሁ እያለች እዛው አብረዋቸው ያሉ ሰዎች ራሱ እንዴ ከቤቱ ይልቅ እሱ አይበልጥብሽም እንዴ እስከሚለዋት ድረስ እንደዚህ አይነት ንግግር እየተናገረች እሱ ምንም የማይመስለው ለምንድን ነው? እና ውድ ቤተሰቦቼ ዛሬ የመጣሁበት ቪዲዮ እንግዲህ ይህን ይመስላል። ሰባስቴታችሁን ኮሜንት አስቀምጡ። የብዙቻችሁን ኮሜንት እያየው ነው አለ አሁን እንደምለው አይነት ድራማ እየሰሩ ነው የሚሉም አሉ። በቃ አውቀው ተነጋግረው ድራማ እየሰሩ ነው፣ ሱመያን ሸውደው ስትመጣላቸው በቃ ሱመያን ለመያዝ ነው፣ እንድትመጣ ነው፣ ልጆቿን ሊነጥቋት ነው። በቃ የሆነ እንደዛ እንደዛ የሚሉ ኮሜንት አይቻለው። የሁላችሁንም አይነት ሀሳብ እንደዚህ አይነት የሁላችሁንም ሀሳብ አይነት ስሜት ይፈጥራል ይፈጥራል። ልክ ናችሁ። ስራቸው ማለት ነው። ብቻ እንግዲህ መጨረሻውን አብረን የምናይ ይሆናል። ውድ ቤተሰቦች፣ በያላችሁበት ሰላማችሁ ይብዛለኝ፣ ይብዛልኝ፣ ከክፉ ነገር ፈጣሪ ጠብቃችሁ፣ ሀገራችን ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ድረስ መልካም ቆይታ።